አላህ ስብሃነሁ ወተዓላ አመቱን ሙሉ እንደ ጾም አድርጎ አድርጎም እንዳይጽፍለታል። እነዚህን ቀናቶች ለመጾም ከቻላቸው በተከታታይ በተጾማቸው መልካም። ካልተቻለ ግን እያቆራረጣችሁ መጾም ትችላላችሁ እስከ ወሩ መጨረሻ ድረስ። ዋናው ስድስት ቀን ጾሙ በነዚህ በዚህ ያለው ወር ላይ ማለት ነው። ይህን ቀባ ያለባችሁ ቀድማችሁ ብታወጡ መልካም ነው። ከዚያ በኋላ ሱናን ትጾማላችሁ። አሰላም አለይኩም። እስልምና ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉም

ለኖህ ለሙሴና ለመሲሁ ደንግገው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው። ነቢያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ሱብሃነሁ ወተዓላ ራሱ ሲናገር ምን አላ? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል።

ይህ መሆኑ ከታወቀ፣ ነቢያቶች ራሳቸው ያኔ እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አልዕምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ምን አልሙሽሪኪን ይላል። አብርሃም አይሁድ አልነበረም ክርስቲያንም አልነበረም በአላህ ላይ አጋሪም አልነበር፣ ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ያዕቆብ ምን ይላል? ያعقب ያ በኒያ ኢነ ላሀ አስጠፋ ለኩሙ ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆች ሆይ እነ አምላካችኋ ላ አንድ ሃይማኖትን መርጦላቸኋል እስልምናን። አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው፣ ይላል። ከያዕቁብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። አደራ አምላክ ላ ሙስሊም አድርገህ ግደለኝ፣ ከደጋጎችም አስጠጋኝ። በቀጣይ አያ ላይ ይናገራል

ሙስሊሞች መሆናቸውን ሀዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው። እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነቢያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል ነብያቶች የሚል የለም። ቻቸዋለ ክርስትና የሚባለን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነብያቶቹም ክርስትና ላይ ሰዎችን እንዲኖሩ አልሰበኩም። ወደም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። ቸዋል የሐዋርያት ስራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። በዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣሽ እኮ 12 መካከል እንኳን አይደሉም። ጳውሎስና ባርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካደረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም፣ ነቢያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጡት። የደነገፍኩት ሃይማኖት ነው ለቀደምት ነብያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነቢያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነብያትን አላዘዘም። ነብያቶችም ህዝቦቻቸውን ክርስቲያን ሆኑ አላሏቸውም። ይህን ይመስላል።